እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። ከዚህች ዕለት ከገበዘ ኢትዮጵያ ከቅዱስ ጊዮርጊስ በረከት ረድኤት ለሁላችንም ያሳትፈን፣ አሜን። እንደ እግዚአብሔር ቅዱስ ፈቃድ ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የምንማረውን የምንጠቀምበት ያደርግልን፣ አሜን። ካልሞትክ አትነሳም በዚች ምሽት እንድንማርበት የመረጥኩት ርዕስ ነው። የሐዋርያው የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35፣ ካልሞት አትነሳም። ሰሞኑ የሞትና የትንሣኤ ሰሙን በመሆኑ ይህንን ርዕስ መርጨዋለሁ። ስለ ትንሣኤው ስለ ዛሬው በዓል እንደተማራችሁ አውቃለሁ። እኔ ደግሞ በዚች ርዕስ ጥቂት ነገሮችን አስታውሳችኋለሁ። ካልሞት አትነሳም። የተወደዳችሁ ክርስቲያኖች፣ መድኃኒታችን ኢየሱስ ክርስቶስ ሞቶ ሞትን ድል ስለነሳ አሁን ሞት እንደ ጥንቱ አይሰለጥንብንም ሞት እንደ ቀድሞ አይዘንም። ቅዱስ ዮሐንስ አፈወርቅ ሞት እንደ ቀድሞ አይሰለጥንብንም ይላል። ወገኖቼ አሁን እኔና እናንተ የአዲስ ኪዳን ክርስቲያኖች የምንሞተው ሸሸ፣ ተበላሸ ቀረ፣ ተቀበረ ለመባል አይደለም የምንሞተው። ወገኖች፣ አሁን የምንሞተው ለምን ይመስላችኋል? በሐዲስ ኪዳን የምንሞተው ህያው ሆነን ለመነሳት ነው። ደግሞ አለው። ልብ ብላችሁ ስሙኝ። የምንሞተው ለመነሳት ነው፣ ትንሣኤን ለማግኘት ነው የምንሞተው። ወገኖቼ በመቃብር ለመቅረት ፈርሰን ለመበስበስ፣ ከዛም ለመረሳት፣ ከዛም ለመተው አይደለም የምንሞተው። ለዚህ ነው ቅዱስ ጳውሎስ የምትሞቱት ለመነሳት ነው ይላል። የምትሞቱት ህያው ለመሆን ነው ይላል። ካልሞት ህያው አትሆንም ይላል ክርስቲያኖች የምንሞተው እኮ ህያው ለመሆን ነው የምንሞተው እኮ ለመነሳት ነው የምንሞተው እኮ በመቃብር ማይ ፀንነት አዲስ ሆነን ለመሰራት ነው ወገኖች፣ ይሄንን አስተውላችሁት ይሆን? በእናታችን ማህፀን የምንጸነሰው ለዚህ ዓለም ለመወለድ ከሆነ በመቃብር የምንጸነሰው ለዘላለም ለመኖር ነው ወገኖች። ምክንያቱም መቃብርን አፈርን የአዲሱ ህይወት ጅማሬ ነው ያደረገው እግዚአብሔር። ለዚህ ነው ክርስትና በሞት ላይ ድፍረት ያገኘው። ለዚህ ነው ክርስትና ሞት ሆይ መውጊያህ የታል? ብሎ መዘመር የጀመረው። ለዚህ ነው ክርስትና መቃብርን መርገጥ የቻለው። ለዚህ ነው ክርስትና በመቃብር ላይ የፎከረው። እንዳትረሱ አሁን የምንሞተው ለመነሳት ነው። እስኪ አንድ ጥያቄ በትህትና ልጠይቃችሁ። መነሳት የምትፈልጉ እስኪ እጃችሁን አውጡልኝ። ብዙዎቻችሁ አትታዩኝም፣ የምትታዩኝ ግን እስኪ መነሳት የምትፈልጉ እስኪ እጃችሁን አውጡልኝ። የማትፈልጉም አላችሁ፣ እዚህ ጫጫ መቅረት የምትፈልጉ መነሳት የምትፈልጉ እስኪ እጃችሁን አውጡልኝ። እሺ፣ እግዚአብሔር ይስጥልኝ። አሁ እሺ፣ ብዙዎቻችሁ መነሳት እንደምትፈልጉ አውቃለሁ፣ ባላያችሁም እንዳወጣችሁ እጃችሁንም ባታወጡ ልባችሁን እንዳወጣችሁ አውቃለሁ። እስኪ ሌላ ጥያቄ ልጠይቃችሁ። መሞት የምትፈልጉስ እስኪ እጃችሁን አውጡልኝ። ምን ነው ስብሰባ የያዛችሁ እንደ እርስ በርስ? ያም ሁሉ እጅ የለም። እናንተ የት ሄደ? እስኪ ጥያቄ ጠይቃችሁ ካልሞታችሁ ግን እንዴት ልትነሱ ፈልጋችሁ ነው እናንተ እንዴ? በሞት በኩል ካልሆነ ልትነሳላችሁ አልሰማችሁኝም? እንዲ የምን ብልጣ ብልጥናችሁ? በሞት መነሳት ትፈልጋላችሁ፣ መሞት ግን አትፈልጉም። እና በመንጨቃ ልትነሱ ነው? እንደ መኪና ካልሞትን ምን ስለማንሆን አንድ ላይ ንገሩ። ካልሞትን ምን ስለማንሆን፣ መነሳት የሚፈልጉ ሁሉ ምን መሆን ይፈልጋል? ካልሞት ያው አትሆንም። ለዚህ ነው ቅዱስ ጳውሎስ የቆርንጦስን አንድ ገበሬ እንዲህ ብሎ አስረግቶታል። አንተ የቆሮንጦስ ገበሬ ሆይ አንተ የምትዘራው ስንዴ ካልፈረሰ ካልበሰበሰ፣ ፍሬ ያፈራል እንዴ? ብሎታቅ እየሰማችሁ ነው። ስንዴ ሲዘራ ፍሬ ለማፍራት መጀመሪያ ይፈርሳል። እውነት አሰብ። እውነት አሰብ። እየተጠያየቅን ነው። ፍሬ ከማፍራቱ በፊት መፍረስ አለ። ፍሬ ከማፍራቱ በፊት ስንዴው ከአፈር ጋር መለወስ አለ። ስንዴው ከአፈር ጋር ካልተለወሰ ስንዴው ካልሞተ ፍሬ አፈራ ያማረ ፍሬ አይሰጡም ወገኖቼ። ልክ እንደዚሁ ክርስቲያኖች በአዲስ ኪዳን እኔና እናንተ የምንሞተው፣ የምንፈርሰው፣ የተወደዳቸው ኦርቶዶክሳውያን ፍሬ ለማፍራት ነው። ለዚህ እኮ ነው ሞት እንኳን በሐዲስ ኪዳን ጥቅም የሆነው። እየሰማችሁ ነው። ሞት በሐዲስ ኪዳን ጥቅም የሆነው የምንሞተው ለመነሳት ስለሆነ ነው፣ ወገኖች ስለሞት እንነሳለን። ለዛ ነው የምንሞተው። አንድ ነገር ይሄን ሀሳቤን ከፍል አድርገበት አሁን ለተፈጥሯችን የሚስማማ ሞትን ሞተን የመለጠውን ትንሣኤ ለማግኘት ነው የምንሞተው። ወገኖች ለምንድን ነው የምንሞተው ብላችሁ ሁሉ ያስቡ አደራችሁ። የበለጠውን ትንሳኤ ልናገኝ ነው የምንሞተው፣ ክርስቲያኖች የተዘራ እንደሚያፈራ፣ የፈረሰ ኋላ ስራ ሆኖ እንደሚወጣ እኛም በአዲስ ኪዳን